ጥር የሰርጉር አይደለም፣ የትዳር መጀመሪያ። ያንን ይዤ ትዳርን ሀብለው ለሚጀምሩም ትንሽ ለዘለቅንበትም ገና ዳርዳር ለሚሉትም ቁም ነገር አይጠፋውም ብዬ ትዳርን ከነብጉሩ የሚገልጹ እውነተኛ ታሪኮችን ፍለጋ ባለትዳሮችን ማነጋገር ጀምሬ ነበር። አሁንም ከዜሮ እስከ አርባ ዓመታት የትዳር ልምድ ያላቸውን ባለትዳሮች እያነጋገርኩ ነው። ስለ ፍቅር፣ ስለ ጠብ፣ ስለ ልጆች፣ ስለ አምባጓሮ ስለ እርጎ ዝንብ ዘመድ፣ ስለ መማገጥ፣ ስለ ወሲብ፣ እንዲያው ስለ ሁሉም ነገር በፍጹም ግልጽነት ብዙ ተጫውተናል። ጌዲዮን ይባላል ስሙ። አርባዎቹ መጨረሻ ሃምሳዎቹ መጀመሪያ ላይ የሚገኝ ጎልማሳ ነው። በደራ ጨዋታችን መሀል እንዲህ ብዬ ጠየቅኩት። ለመሆኑ ከሃያ ዓመት በኋላም አንተና ሚስትህ አሁን ፍቅር ትሰራላችሁ ብዬ ጠየቅሁት። አታምኘኝም። እንደተጋባን ከዚያም ልጆች ከወለድን በኋላ እራሱ በሳምንት አራት አምስቴ ሴክስ እናደርግ ነበር። አራት አምስቴ፣ አንዳንዴ ጠዋትና ማታ ሁሉ እናደርግ ነበር አለና ፈገግ ብሎ ዝም አለ። እሺ አሁን ስካየመታት በኋላ ብዬ ጠየቅሁት። ያው ሁሉም ትዳር ውስጥ እድሜ ሲጨምር ልጆች ሲኖሩ ጊዜው ሲሄድ ሴክስ ይቀንሳል አይደል? ብሎ አሁንም ዝም አለ። ራሴን በመስማማት ከነቀነኩ ቀሪውን እንደሚነግረኝ በመገመት ሐሳቡም እውነት ስለሆነ እንደዚያ አደረግኩ። ራሴን በስምምነት ነቀነቅኩ። የእኛ ግን ትንሽ ለየት ይላል። አሁን አሁን እንግዲህ ሁለታችንም አርባዎቹን ላፍ አድርገን ልንጨርስ ነው። እውነቱን ንገሪኝ ካልሽኝ ዛሬ ዛሬ ሴክስ ከምናደርግ ድንጋይ ብንፈልጥ የሚሻል ይመስለኛል። ሁለታችንም ለሴክስ የሚሆን እንጥፍጣፊ ፍላጎትም ጉልበትም የለንም። ጭራሽ ትተናል። ኮምፕሊትሊ ነው ያቆም ነው። ሐኪም ጋር ሁሉን እንሄድ አስበን ነበር፣ ግን የሆነ ኮታችንን በመጀመሪያዎቹ አስር አመታት ተስገብግበን ተጠቅመን የጨረስን ሁሉ ነበርም ይመስለው፣ ግን ድንገት አይደለም ያቆም ነው። መጀመሪያ ሰሞን እንዲያው ደባል እንዳንሆን በመፍራት ይመስለኛል ተነጋግረን ቢያንስ ለዓመት በዓል ለዓመት በዓል ማድረግ ጀምረን ነበር። ከዚያ ግን በዓመት ውስጥ ያሉት ዓመት በዓሎች ራሱ በዙብን አስብሁ ሌላውን ትተሽ ዶሮ የሚታረድበትን እንኳን ብትቆጥሪ አዲስ ዓመት፣ ገና፣ ፋሲካ፣ ስቲ በዓመት ሶስት አራቴ ማድረግ አለብን። ደከመን ምን እንደሆንን አናውቅም። ግን ገና ስናስበው ሁሉ ትክት ይለናል። እንዋደዳለን፣ እንግባባለን፣ እንነጋገራለን። የፍቅር ችግር የለብንም። ተቃቅፈን ሁላ ነው ምንተኛው ልክ እንደ ድሮ አለና አሁንም፣ ለሶስተኛ ጊዜ በድንገት ዝም አለ። ታዲያ ምን አደረጋችሁ? በቃ ቆማችሁ? አልኩት። አይ ነግሬሽ አለው። ትዳራችን ምሳሌ የሚሆን ነው። በግልጽ ተነጋገርንና በአንድ ሀሳብ ተስማማ። በምን አልኩት ጓጉቼ። ቀሪው የኢትዮጵያ ሕዝብ የማያከብረው ለኛ ግን ተስማሚ የሆነ በዓል መርጠን በዚያ ቀን ሴክስ ለማድረግ ተስማማል ሁ እነዚህ ደግሞ ልዩ ናቸው ብዬ አሰብኩና፣ ቀሪው የኢትዮጵያ ሕዝብ የማያከብረው በዓል ሲል የቱን በዓል ማለቱ ነው ብዬ በማሰብ ጉጉት ጨምሮ በፍጥነት ምን በዓል ነው ማለቴ፣ በምን በዓል ቀን ነው ሴክስ የማታደርጉት ብዬ ጠየኩት። አላስጠበቀኝም? ፈጠን ብሎ ጳጉሜ ስድስት ስትሆን አለና ፈገግ አለ በኃይል ሳቅኩ ሳቅ አንቺ ምን አለብሽ ትንሽ ጊዜ ስጪ አንቺም ትደርሽበታለሽ አለ አብሮኝ እየሳቀ የበለጠ ሳቅኩ አንቺ እሱ ይገርምሻል አለ ሳቁን ገታ አድርጉ ሌላም አለ አልኩ እኔም መሳቅ ለማቆም እየታገልኩ ያችን ቀን በየአራት አመቱ ስትመጣ ከማድረጋችን በፊት ምን እንደምንል ታውቂያለሽ አለኝ። ምን ትላላችሁ አልኩት። ወይ ጉድ፣ እስቲ አሁን ከምን ያው አራት አመት ሞላ ጊዜ ይከንፋል እጅ እንላለን? አሃሌ ትዳርን ከነብጉሩ